ከ350 ሄክታር መሬት ላይ የተንጣለለው በጉራጌ ዞን እዣ ወረዳ ቆጠር ግድራ ቀበሌ የሚገኘው የቆጠር ግድራ ጥንታዊ ጥብቅ ደን በዛሬው ዕለት በጋዜጠኞች ተጎብኝቷል። ይህ በአካባቢ ማህበረሰብ አማካኝነት ተጠብቆ ዘመናት የተሻገረ ጥብቅ የተፈጥሮ ደን ስነ ሕይወታዊና ኢኮኖሚያዊ ፋይዳውን በማጉላት በቱሪዝም መዳረሻ በማድረግ ሕብረተሰቡ ሁነኛ የገቢ ምንጭ እንዲሆን ለማድረግ ከፌዴራል ደንና አካባቢ ጥበቃ ጀምሮ በርካታ ሥራዎች እየተሰሩ ይገኛሉ። በቦታው የተገኙት የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ እንዳሉት በእንደዚህ አይነት አካባቢዎች እንደሎጅ ያሉ መሰረተ ልማቶች በመዘርጋት ጥብቅ ደኖች በዝላቂ ተጠብቀው አማራጭ የቱሪዝም መዳሻ እንዲሆኑ በትኩረት እየተሰራ ይገኛል ብለዋል። ተመራማሪዎች የተለያዩ አካላት በጥናት የሚያረጋግጡት ነገር እንደጠበቀ ሆኖ በቀላሉ ከሰባት መቶ ዓመት በላይ እድሜ እንዳለው እና ከ350 ሄክታር በላይ እንደሚሸፍን የቆጠር ግድራ ተፈጥሮ ጥብቅ ደን ታሪኩ ይሄ ያሳያል። ይህንን ዛፍ እንዳይቆረጥ እንዳይነካ አይደለም ሌላ በእድሜ በእርጅና ምክንያት እንኳን ወድቆ የወደቀ ጭራሮ ወደ ቤቱ መልሶ እንዳያስገባ በህገ መንግስት ወይም ደግሞ በዘመናዊ በመንግስት ድንጋጌ ሳይሆን በራሱ በባህላዊ የዳኝነት ስርዓት አጽንቶ በቃል ኪዳን ያዘለቀው ትልቅ ተፈጥሮ ጥብቅ ደን ነው። እንግዲህ የጉራጌ ማህበረሰብ የካርበን ልቀት ሳይሆን የካርበን ሽያጭ ኢኮኖሚ ውስጥ እየገባ እና ለወደፊት ደግሞ ለሀገራችን ለምትፈልገው ሁለንተናዊ ብልጽግና ለማረጋገጥ አንዱ አቅም እንደሆነ መረዳት ይቻላልና ይሄን ላቆያችሁ አባቶቻችን ላዘለቁ የቀደምቶቻችን ታላቅ ክብር ለነሱ ይሁን። የእዣ ወረዳ ዋና አስተዳዳሪ አቶ ዘውዱዱላ በበኩላቸው ጥብቅ ደኑ ከስድስት መቶ እና ከሰባት መቶ ዘመናትን በፊት የነበረ በአባቶች ተጠብቆ የቆየ በተለይም የዚህ አካባቢ ማህበረሰብ አንድ ቅርንጫፍ ሳይለካ ከትውልድ ወደ ትውልድ በራሱ በባህላዊ ህግ ጠብቆ ያቆየ መሆኑንም ተናግረዋል። ይሄ የምታዩት ጥብቅ ደን ያው ከዘመናት ዘመናት ከስድስት መቶና ሰባት መቶ ዓመታት በፊት የነበረ በአባቶች ተጠብቆ የቆየ በተለይም የዚህ ማህበረሰብ አባል የሆነውን አካል አንድ ቅርንጫፉም እንኳን ሳይነካ ከትውልድ ትውልድ ምንም ሌላ የተለየ ህግ ሳይኖር በራሱ በተፈጥሯዊ ህግ ጠብቆ ያቆየ ማህበረሰብ ነው ማለት ነው። እንግዲህ እንደምታዩት በፊት ለፊታችሁም ያለው ደን ይሁን አጠቃላይ የገዳማቱ ታሪክ ስናነሳ በጣም በርካታ ጥንታዊነት ያላቸው ቅደም ስል እንዳስቀመጥኩት በጣም የረጅም ዓመት እድሜ ያላቸው ገዳማት፣ ዋሻዎች የሚገኙበት ነው ማለት። ስለዚህ ይሄ ደን በስፋቱ ከ350 ሄክታር በላይ የሚሸፍን ነው ማለት ነው። ይሄ ብቻ ምታዩት አይደለም። በአጠቃላይ ከዚህ ተሻግሮ ገነማር ቢባል ጭምር የዚሁ ደን አካል የሆነ በጣም በሰፊው የሚታይ የተጠበቀ ደን ነው ማለት ነው። በውስጡም በርካታ ዝርያዎች የሚገኙበት ነው ማለት፣ ከ18 አይነት የዛፍ ዝርያዎች በላይ የሚገኙበት ነው። ይህን ጠብቀው ያቆዩ ደግሞ አባቶቻችን ቅድም በምርቃታቸውም ሲያስቀምጡት እንደነበረው በጣም በብዙ መስዋዕትነት፣ እንግዲህ ስለዚህ በጣም ጠንካራ በሆነ በባህላዊ ስርዓት የቆየ ደን ነውና ስለዚህ ይህን ላደረጉ አባቶች ትልቅ ክብር እንድትሰጡልኝ በዚያው አጋጣሚ ለመግለጽ እወዳለሁ። የቆጠር ግድራ ደን ለአካባቢው አየር ሁኔታ መስተካከል ትልቅ ሚና ያለውና የበርካታ ምንጮች መነሻ በመሆኑ ይህንን በተጠናከረ መንገድ በመጠበቅ ሁለንተናዊ ፋይዳው እንዲጎላ መስራት እንደሚጠበቅም ተመላክቷል።